ጌታቸው መሐመድ ጋቢ እባላለሁ። በእስራኤል ኢንጂነሪንግ ማሽነሪ ስራ ባለቤትና መስራች ነኝ። የምንሰራቸው ስራዎች የተለያዩ ማሽነሪዎች ስራዎችን እንሰራለን። ለአካባቢውና ለተለያዩ መሀል ሀገራት ምርቶቻችን እንልካለን። ብዙ የፈጠራ ስራዎች የግል የፈጠራ ስራዎች እንሰራለን። እንደዚህ አካል ጉዳተኛ የሆንኩ ከጊዜ በኋላ ነው። በአስራ አራት አመቴ ነው ስራ እየሰራው ድሬዳዋ ውስጥ ኤሌክትሪክ ይዞኝ ነው ከፎቅ ላይ የወደቅኩት። ከዛ በኋላ ያው ረጅም ጊዜ አንድ ሶስት አመት በሕክምና ነው ያሳለፍኩት። በአብዛኛው ጉዳቱ ከደረሰብኝ በኋላ የቤተሰብ ጥገኛ ነበር የሆንኩት። ራሴን ሁሉ ለማጥፋት በደረሰብኝ አደጋ መጥፎ ነገር ውስጥ ነበር የነበርኩት ነገር ግን መስራት እንደሚችል ራሴን አሳመርኩትና ባለብኝ ከትንሽ ነገር ነው እንግዲህ ተቀጥሬ በወር 250 ብር ተቀጥሬ ነው መስራት የጀመርኩትና አርባ ምንጭ ታድሶ የሚባል ድርጅት ነበር ከዚህ በፊት እነሱ አንድ ሺህ ብር ነው ብድር የሰጡኝ በዛች አንድ ሺህ ብር የተለያየ የእንጨት በመሳሪያዎች የእጅ መሳሪያዎች እንገዝቼ ነበር እንጨት ስራ በግል የጀመርኩት። ከዛም በዘጠና አራትና አምስት ዓመተ ምህረት ኤች አይቪ ኤድስ ብዙ ጉዳት ያደርስ ነበረ። በአካባቢያችን በተለይ የኮንዶም ገዝቶ የመጠቀም እፍረት ስለነበረ ለመጀመሪያ ጊዜ በሀገር ውስጥ የኮንዶም መሸጫ ማሽን ራሴ ክሬት አድርጌ ነው የሰራው። በዛች በተሰጠኝ ብድር የተለያዩ ብረታ ብረቶችን ገዝቼ ያንን ስራ ሰርቼ በአገር አቀፍ ደረጃ ተሸላሚ ሁኜ እንደገናም የአዕምሯዊ ንብረት ፓተንት አውጥቼበት እስካሁን ተመዝግቦ ነው ያለው። ከትንሽ እስከ ትልቅ ወፍጮዎች እንሰራለን። የውሃ ጉድጓድ መቆፈሪያ እንሰራለን። የቡና መውቅያ እንሰራለን የከብት መኖ ማቀነባበሪያ፣ የበቆሎ መፍጫ እና የተለያዩ የመኪና እቃዎችን ስፔር ፓርት በቶርኖ ማሽኖች እንሰራለን። ወፍጮዎች የምንሰራቸው የቡና አለ፣ የዳጣ ማላሚያ አለ፣ የገብስ መፈተጊያ አለ፣ የለውዝ መፈፈያ የአተር መከኪያ እናም የጤፍ የበቆሎ ፍጮዎችን እንደምታዩት እነሱን እንሰራለን። እዛ ጋር እንደምታዩት ትልቅ በአንድ ጊዜ ብዙ ልብሶችን ለድርጅቶች ለተቋማት የሚሆን የልብስ ማጠቢያ ማሽንም እንደ አዲስ ጀምረናል። ለመጀመሪያ ጊዜ እየሰራ ነው እንገኛለን በገንዘብ አሁን ላይ ያለሁበት ስራ ካፒታል ቢያንስ እስከ 12 ሚሊዮን ብር ይሆናል። የተለያዩ ማሽኖች አሉ። ሌሎችም ሌላም ድርጅት እንደዚሁ ለመክፈት እየጀመርኩ ነው ያለሁት።